ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ እንዳይሳካ እኔ ሁለንተናዊ ትግል አደርጋለሁ አሉ አቶ ጌታቸው ረዳ። ለሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት በክልሉ ፕሬዝዳንትነት ከተነሱ በኋላ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ በመሆኑ የተሾሙት አቶ ጌታቸው ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክልል በራያ ቢሆንለት ደግሞ የአማራ ክልል ላይ ለማድረግ ነው ያሰበው ብለዋል። ይህ እንዳይሳካ ደግሞ እኔ ሁለንተናዊ ትግል አደርጋለሁ በማለትም ተናግረዋል። ኤርትራውያን በጣም ብሎዎች ናቸው ያሉት አቶ ጌታቸው ፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው አውቃሉ። ስለዚህ አገሪቱን ለማናጋት በድንበራቸው ማዱ ያሉ ጠቃሚ ሞኞችን ወይም ዩዝፉል አይዶስ በመጠቀም ይፈልጋሉ ብለዋል። አሁን ያለው የህዋት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብለዋል። ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አቢይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም ብለዋል። አቶ ጌታቸው ረዳ የቀድሞ የሲኤንኤን እና ሮይተርስ ጋዜጠኛ ጂም ስቴማን በሚያዘጋጀው ግሎባል ፓወርሺፍት ፕሮግራም ጋር ባደረጉት ቃል መጠይቅ ነው ይህን የተናገሩት። ህዋት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገብቷል። ህዝባዊ ወያኔ ሓርነት ትግራይ ህወት ክፍፍሉን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትን ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በመቀሌ ከተማ ከጋዜጠኞች ጋር ባደረገ ቃለ ምልልስ ነበረ። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመፅ የቀሰቀሱና የካሃዲ ቡድኖች ልሳን ሆነው እያገለገሉ ሲሉ ከሰውን። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉም ተናግሯል። የትግራይ ሚዲያዎች በፓርቲው ውስጥ አብ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን ፖለቲከኞችንና የሚዲያ ባለሙያዎችን በአጠቃላይ ሊቃንን አንድነትን በማዳከም ወንጅለዋቸዋል። የግል ሚዲያ መሪዎችም የኃላፊዋ ግንባር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉም ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጎሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነፃነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል ብሏል። በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የሶስት ንጹሐን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት ገለጸ። በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ በአንድ ጤና ጣቢያ ላይ የመስከረም 17 ቀን 2018 በተፈጸመ የድሮን ጥቃት የሶስት ንጹሐን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲዎች ጥምረት ገለጸ። ብርቱ በጉዳዩ ላይ ባወጣው ወቅታዊ መግለጫ በአማራ ክልል በሰሜን ወሎ ዞን ከወልዲያው 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ ስድስት ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሦስት ሰዎች ተገድለዋል ብሏል። በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ የጽዳት ሰራተኛ እና ለስድስት ዓመት ሕፃን ከፍተኛ የአካል ጉዳት፣ ሶስት የጤና ባለሙያዎች፣ የሕክምና ባለሙያዎች ቀላል የአካል ጉዳት እንደደረሰባቸውን ገልጿል። ከዚህ በተጨማሪም ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፈል የተሰራ ገነተ ማርያም ቤተክርስቲያን አቅራቢ የድሮን ጥቃት መፈጸሙን ከአካባቢ ነዋሪዎች መስማቱን ህብረቱ በመግለጫው ጠቅሷል። አካባቢ ነዋሪዎች እስከ አሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱ መሰረተ ነክቶ ነክቶት ይሆን ወይ ብለን ስጋት ገብቶናል ብለዋል። የንግድ ባንክ ደንበኞች እጅግ ከፍተኛ የአገልግሎት ክፍያ ቅሬታ አስነስቷል የኢትዮጵያ ንግድ ባንክ መስከረም 19 ባደረገው የአገልግሎት ክፍያ ማሻሻ ምክንያት ደንበኞች እጅግ ያልተለመደና ከፍተኛ የሆነ የኮሚሽን እና የ15 ፐርሰንት ቫት ቅነሳ እየገጠማቸው መሆኑን ገለጹ ባንኩ ተግባራዊ ባደረገው አዲስ የክፍያ ስራ ሳቢያ የተቆረጠው የገንዘብ መጠን ከሚላከው ገንዘብ በላይ የሆናቸው በርካቶች ደንበኛ ቅሬታቸውን አሰምተዋል ማህበራዊ ሚዲያዎች እንደተመለከትነው ደንበኞች ከንግድ ባንክ ወደ ሌላ ባንክ በላኩት አንድ መቶ ብር ላይ 57.7 ብር ተቆርጦባቸዋል። ሌላ ደንበኛ ደግሞ 20 ብር ብቻ ልኮ 57 ብር በጠቅላላው እንደተቆረጠባቸው አስታውቀዋል። ኮሚሽኑ ከሚላከው ገንዘብ በላይ መሆኑን ከባንክ አሰራር ውጭ በመሆኑ የከፍተኛ ቅነሳ በባንኩ የሲስተም ስህተት የተፈጠረ ነው ወይስ በታሪፍ ማሻሻያ የተከሰተ የሚለው ጉዳይ እስካሁን ድረስ ግልጽ አይደለም። የኢትዮጵያ ንግድ ባንክ በደንበኞቹ ላይ ለተፈጠሩ ከፍተኛ ግራ መጋባትና ቅሬታ በአፋጣኝ ኦፊሴላዊ ማብራሪያ ይሰጣል ተብሎ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ በጦርነቱ የተፈጠሩና የፕሪቶሪያው የግጭት ማቆም ስምምነት ያልፈታቸው ችግሮች ጦርነት ድጋሚ እንዳይመለስ የሚያደርግ አኳኋን ገና አልተፈቱም በማለት በደመራ በዓል ላይ ባደረጉት ንግግር አስታውቀዋል። ጄኔራል ታደሰ ፌዴራል መንግስቱን የትግራይን ጉዳይ በሰላማዊና ፖለቲካዊ መንገድ ሊፈታ እንደሚገባ ማሳስበዋል። በእጃችን ያለው የሰላም እድል እንዳይሞት በትኩረት መስራት አለብን ያሉት ጄኔራል ታደሰ የሰላማዊና ፖለቲካዊ መንገድ ጨርሶ እንዳልተዘጋም ገልጸዋል። ከትግራይ በኩል የሚጀመር ምንም ጦርነት እንደማይኖርም ጄኔራል ታደሰ በድጋሚ አረጋግጠዋል። ከዚሁ ከትግራይ ሳንወጣ ህወሀት በትግራይ ህዝብ ላይ የሚፈጸመው የዘር ማጥፋት ድርጊት እስካሁንም ቀጥሏል በማለት ለዓለም አቀፉ ማህበረሰብ በጻፈው አስቸኳይ አቤቱታ ከሷል። የግጭት ማቆም ስምምነት ዋስትና ሰጪዎች አሜሪካ፣ አፍሪካ ህብረት፣ አውሮፓ ህብረትና ተመድ ዝምታን በመምረጥ በትግራይ ላይ የሚፈጸመው ዘር ማጥፋት እንዲቀጥል አድርገዋል በማለት ያወገዘው ህወሀት ዓለም አቀፉ ማህበረሰብ በዝምታ ውስጥ በትግራይ ውድመት እንዲቀጥል መፍቀድ የለበትም ብሏል። ፌዴራል መንግስቱ በስምምነቱ የተገቡ ቃል ኪዳኖችን ማከበር አልቻልም በማለትም ህወሀት ወቅሷል። ህወሀት ባለፉት አምስት ዓመታት በመጠለያዎች የተጠለሉ በመቶ ሺዎች የሚቆጠሩ ተፈናቃዮች በረሃብ በበሽታና ከለላ በማጣት አልቀዋል ብሏል። የተከበራችሁ አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን የሪያሊቲ ዩቱብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችን እና ትንታኔዎችን ያገኙ፣ እያለን ሰላም ቆዩን።